ትንሿ ፈላስፋ ሚጣ ዕለተ ቅዳሜ ጠዋት ወደ በተስኪያን ሲሄዱ ለወትሮ ታክሲ ይሳፈሩ ነበር። ዛሬ የእናት መቀነት ስለደነገጠ እግራቸውን ተማምነው ያዘግማሉ። መንገዱ ከእንቅስቃሴ ስለማይቦዝን ቅርብ ይመስላል እንጂ ወደ ሁለት ኪሎ ሜትር ይጠጋል። ይጓዛሉ ይጓዛሉ፣ ይጓዛሉ፣ እናትና ልጅ ሚጣ እናት የለበሰችው ነጠላና ቀሚስ በጥቁር ቀለም ስለቀለመ አዳፋነቱን ለመናገር አይቻልም። የዛሬን አያድርገውና ሶስት ሆነው በታክሲ ሲጓዙ የእሷን ጥያቄ የሚመልሰው አባቷ ነበር። ያኔ የሚጣ ጥያቄ አጭር ነበር። በታክሲ ስለሚሄዱ መንገዱ ስለሚያጥር ይሆን? ከማዶ በመስኮት አሻግራ ከእናቱ ጀርባ ላይ ሆኖ የሚያለቅሰውን ሕፃን ስትመለከት አባ አባ አባዬ፣ ያ ልጅ የሚያለቅሰው ለምንድን ነው? የልቡ ባይሞላ የፈለገው ነገር አልተገዛለትም ማለት ነው? አዎ፣ የእኔ ልጅ እኮ የልጅ አዋቂ ናት። ሟ ጉንጯን ይስማታል፣ ጸጉሯን ይስማታል፣ ጆሮዋን ይስማታል፣ አይኗን ይስማታል፣ ይስማታል፣ ይስማታል። ዛሬ ከቁጥር ስለጎደሉ ሁለቱ ብቻቸውን ለሚጣ የሀገር ሩቅ የሆነውን ለእናት ግን በጎበዝ እርምጃ ተኩል ሰዓት የሚፈጀውን መንገድ ተያይዘውታል። ይጓዛሉ ይጓዛሉ ይጓዛሉ። ድካሙን እንዳታስብ በእንቆቅልሽ ታጠምዳታለች። ሚጣ ስሄድ አገኘኋት ስመለስ አጠኋት። ቆይ ቆይ፣ እንዳትነግሪ አውቀዋለሁ። ጤዛ። ጎበዜ፣ ነይ ልጅ እናት እንቆቅልሽ ማምረት በተሳናት ቅጽበት የሚጣ ጥያቄ ሾልኮ ጆሮዋ ደረሰ። እማ ለምን ታክሲ አንሳፈርም? ራሷን እያከከች አሁንማ ደረስን እኮ ለእኛም በረከቱ ይበልጥብናል። በረከትን ለማግኘት ያለመው የእግር ጉዞ እስኪጠናቀቅ ግን እናት የሚጣን ጥያቄ መመለስ ግዴታዋ ነው። አንድ ቀን ሰምተው አይደለም አስበው የማታውቀውን ጥያቄ ስትጠይቃት፣ ዋ አንቺ ልጅ ቀስ ብለሽ ደጊ እንደዚህ አይነት ጥያቄ ለዳግመኛ እንዳትጠይቅኝ ብላ ብትቆጣት አባ ግን አይቆጣኝም ነበር ብላ ከነፈረቀች ወዲህ እሷን መገሰጽ ትታለች። እንባዋን ለመዘርገፍ ጥቂት ሰበብ ተግታ ለምታድነው ሕፃን ማጭድ ለምናውሳለሁ በሚል ጥያቄ የመጠየቅ መብት ያለመገደብ ተሸልማለች። ነፃነት በነፃ ይገኝ ሚጣ ገና የአስር ዓመት ሕፃን ብትሆን ነው እናቷ ይህን ስል ብትሰማኝ ሕፃን ሆ የዛሬ ጊዜ ልጆች በወድ ውስጥ በስለው ነው የሚወጡት? ወይ ጻንቴ ማለቷም አይቀርም። እናቷ ከሚጣ የሚተኮስን የጥያቄ ሚሳይል የምታልፈው የቻለችውን መክታ፣ ያልቻለችውን አረሳስታና አስረስታ ወይም ዋሽታ ነው። ጥያቄ የማያልቅባት ልጅ እናቷን ትጠይቃለች እንዲህ። አባዬ ሞተው ምን ሆኖ ነው? በእግዚአብሔር ማም። ገዳይ ነው ማለት ነው? ምን ክው ብላ ደንግጣ ምን ማ አንቺ ማን ነው ገዳይ? እግዚአብሔር። አንቺ ልጅ ተይ፣ እንዳታስቀስፊኝ ሆ። ቀልቧን ለመሰብሰብ ንዴቷን ለማድረቅ ከራሷ ጋር ታግላ እንደምንም ምንም ድምጿን ለማለዘብ እየሞከረች ገደለው አይባልም፣ ወሰደው ነው የሚባለው አለች። የሞት ሞቷን። ውስድ ውስድ? አዎ ውስድ ውስድ። ወዴት? ሰማይ ቤት። አሁን የምንኖርበት ቤት ደግሞ የምድር ቤት ይባላል። አሃ የምድር ቤትና የሰማይ ቤት ተብሎ ቤት ለሁለት ይከፈላል ማለት ነው? አዎ። ሀብታም ነን ለካ? አዎ። ይህንን ጥያቄ በብቃት የመለሰች ስለመሰላት እናት በፈገግታ ደምቃ በእፎይታ እየተነፈሰች፣ በጣም እንጂ ልጅ፣ ሀብታም ነን። እንዲህ መልካም ጥያቄ ስትጠይቂ እግዚአብሔር ይወድሻል። እንጂ እንደ ውስቲ ተይ። እግዚአብሔር ጥያቄ አይወድም። አዎ፣ የማይሆን ጥያቄ አይወድም። የማይሆን ጥያቄ ምን ማለት ነው? እየመጣሽ ተኚ። ለራሷ ብቻ አልጎመጎመች። ወዲያው መልስ የሌለው ጥያቄ ማለት ነው። አጸዱን አልፈው ወደ ውስጥ እየገቡ ሳለ፣ ምን አለ ዝም ብትል። የሁሉ ፈጣሪ የሆነ እግዚአብሔር መልስ የሌለው ጥያቄ ሲጠይቁት አይወድም። እሺ። ሽታዬ ደሞ የሁሉ ፈጣሪ ከሆነ ጥያቄ ለምን ፈጠረ? እሽ፣ እስቲ ዝም በይ። ትምህርት እየተሰጠ ነው። ጸጥ። እንደማማተብ ማማተብ፣ እንደ መሳለም፣ እንደ መማጸን እንደ መጸለይ። እናት ትምህርት እየተሰጠ ሳለ አካሏን እዚያ ትታ በሐሳብ ነጎደች። ከራሷ ጋር ማውጋት ያዘች። ጉድ ጉድ! ምን ጉድ ናት! ጉድ ነው ለካ የወለድኩት። ቁርጥ አባቷን ዘር፣ ከልጓም ይስባላሉ። ጥቂት ዝም ከተባባሉ በኋላ ወዲያው፣ እማ፣ ራበኛለች። እናት ለራሷ ብቻ በሚሰማ ድምፅ፣ ይሄ ትምህርት ቤት መገባ ልጄን ክፉ አስለመደብኛለች። ወዲያው በስመ አብ ብላ አማተበችና ሽታይ ቤት አላደርስሽ አለ። ተአምረ ማርያም ይነበብና መክፈልታችንን ብልት። ከዛ ደግሞ ቤት ስንደርስ ሹሯችንን አንተክትከን ብልት። እሺ ሽታይ፣ እሺ እሺ በይኝ እንጂ ደግሞ ከኑረዲን ሱቅ ፖፖ ገዛልሽና። ጥጥት፣ እሺ ኦሊፖፖ እኮ ነው የሚባለውማ ብላ ከፈነደቀች በኋላ አንገቷ ላይ ተጠመጠመች። ይሁን እሱ እንገዛልሻለሁ። እሰ የኔ ልጅ የኔ ልጅ እኮ ጎበዝ ናት ብላ እቅፍ አድርጋ ሳመቻት እናት። ነፋሱ ብብቱ ስር ገብቶ እየኮለኮለ በሚያፏጨው ከፍ ዝቅ በሚያደርገው የጥድ ዛፍ ላይ አይኗን ተክላ በሐሳብ በረረች። ጎንበስ ቀና የሚለውን ጥድ ለተመለከተ የአዳም ረታን የአበባዋና የነፋሱን ወግ ያስታውሳል። ጥዱ አበባዋን ተክቶ ከነፋስ ጋር እንዲህ የሚባባሉ ይመስላሉ። ነፋስ ከጓደኞች ተለይተ በተስኪያን ብትገባ የምታመልጥ መሰለ እያለ ያን ግብዳ ጥድ ያስጎነብሰዋል። ጥድም በፈንታው ራሱን ዝቅ የሚያደርግ ከፍ ከፍ ይላል። እንዳጎነበስኩ የምቀር አይምሰልህ፣ ቀና አላለሁ፣ ቱ ቱ ቃል ለሰማይ ለምድር ይላል። ንዴት ባረገዘ ትሕትና ለአንድ ሕፃን፣ እንዲህ ማጠፊያ ካጠረኝ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ማለቱ ጥያቄ ቢወድ ነው። አዎ፣ ቢወድ ነው እንጂ። እና መልስ የሌለው ጥያቄ ሲጠይቁት ታይውድም ብዬ ልጅን አሳሳትኳት ይሆን? ጥቂት አሰብ ባደረገችና፣ አይ ስታድግ እንዳትቀጸፊ ብዬ ነው እላታለሁ። የውሃና የእናት መጥፎ የለውም። ከፍ ስትል ነፍስ ስታውቅ ይቅር ትለኛለች። እያለች በሆዷ እያግቶ መተመች ሳለ አንድ ስም ከጀርባዋ ሲጠራ ሰማች። ወለተ ኪዳን፣ ፍቅርተ ማርያም። ውይ በሞትኩት። ኧረ ጠላቶ፣ ልጆቼ በዛችሁና ነው። ኧረ እንኳን በዛን። አባ ደህናነሽ ልጄ? ይመስገን፣ ደህናኖት እርሶ? እግሮን ተሻሎት? መቼም ደህና ነኝ ይመስገን። አይለቅበት፣ ክብሩ ይስፋ። ወዲያው ዓይናቸውን ወደ ሚጣለከው እንዴት ናት አንቺ ነይስቲ ወዲ? ኧረ አድጋ የለም እንዴ! ነይስቲ፣ የኔ ልጅ ከማለታቸው ጒልበታቸውን ልትስም ጎንበሳለች። ተዩ ተዩ፣ ጠላትሽ ዝቅ ይበል ብለው ባንድ እጃቸው ቀን አድርገው በመስቀላቸው ደባበሷት። በአጭር የተቆረጠውን ጺማቸውን እያሻሹ ለመሆኑ ስንት ቀን ሆናት? ሁለት ሱባኤ ልትደፍን ጥቂት ቢቀራት ነው፣ ሳታስተጓጉል ትጠመቅ። ለመሆኑ ለውጥ አለ? አይ አባ ምን ለውጥ አለ? ብለው አይዞሽ፣ እሱ ባለው ጊዜ ይሆናል፣ መቸኩል አያስፈልግም። ለመሆኑ ሌላ አመል አለባት? ኧረ ሌላ አመል የለባትም፣ እንደ ሌሎች አያንፈራፍራት፣ አይጥላት ልቤውን ልቅ እስኪል በጥያቄ ታፋጥጠኛለች እንጂ ወደ ቤት ሲመለሱ፣ እማ አባባ ንሳ፣ የእናቷን የነፍስ አባት አባባ ንሳ ነው የምትላቸው። በሌሊት የሚበላ እንስሳ ነው ሲሉ ምን ማለታቸው ነው? በጾም ሰዓት መብላት ኃጢአት ነው ማለታቸው ነው? ለምሳሌ ትናንት አርብ አልነበር? በአርብ በጠዋት መብላት ክልክል ነው ሲሉ ነው? ደሞ አባባ ነሳ ትናንት ትየት እግስት ቤት የሆነ ነገር ሲጠጡ አይቻለሁ። መቼ? ትናንት ትናንት ትናንት። አይ፣ ሌላ ሰው አይተሽ ነው አንቺ። በአይኔ በብረቱ ትየለ እኔም በአይኔ በብረቱ አይቻለሁ። እናት አፏን ሸርመም ማድረጋ፣ ጠበል ይሆናል አለች። በትንጥየዋ መለኪያ ሆ፣ ምን አለበት ደሞ በዚህ በዚያ ይጠጣ ተብሎ ተጽፏል። የተከናነበችውን ነጠላ አልፎ ፊቷን ለመውረር የጎመጀውን የነፋሳት መንጋ በሚጢጢ መዳፏ ካባረረች በኋላ እማ፣ አባባን ሳ ፈጣሪ ሁላችንንም ይወደናል ሲሉ እኔንም ይወደኛል ማለት ነው? በጣም እንጂ በጣም አድርጎ ይወድሻል፣ ፍቅሩ መቼ ያልቅበታል? ከወደደኝ አባቴ ለምን ገደለው? በሆዷ አሁንስ በዛቴ እያለች ወሰደ ነው የሚባለው፣ ገደላ አይባልም አላልኩሽም? ቸኩላ እሺ ለምን ወሰደው ፈቃዱ ቢሆን እኔ ግን አልወደውም በስማ አብ እናት አማትባ ስትጨርስ አንቺ ልጅ እንደ እሱ አይባልም ለመቆጣት ሞከረች እምብየው እንደ ወሰደው ከፈለገ አባዬን ከወሰደበት ያምጣለኝ እናት ከሞት የተነሳውን አልአዛርን እያሰላሰለች ለእሱ ምን ይሳነዋል ብላ ትክዛለች ድምጿን ቀንሳ መልስ የቸገራት እናት ከማዶ ሱክ ሱክ የሚሉትን እናትና ልጅ የመሰሉ ሰዎች በአንገቷ እያሳየች፣ የውልሽ እነዛን እናትና ልጅ አየሻቸው? ዝም ብለው ነው የሚሄዱት። ልጅ አትጠይቅም፣ እናትም አትመልስም። ዝም ብለው ይሄዳሉ። ደስ አይሉም። ሚጣ ዝም አለች። የኔ እናት ደስ አይሉም ይላሉ እኮ። አይሉም? አዎ። እስኪ በደንብያቸው ሚጣ አሁንም ዝም አለች። እናት ጨነቃት። በዝምታዋ መሃል ከራሷ ጋር ታወጋ ጀመር። አሁን እናትና ልጅ ሁኑ፣ አክስትና የወንድም ልጅ ሁኑ፣ አክስትና የአጎት ልጅ ሁኑ፣ አያትና የልጅ ልጅ ሁኑ፣ መንገድ ያጎዳኛቸው መንገደኞች ይሁኑ፣ ጉረቤታሞች ይሁኑ፣ አደራ ተቀባይና አደራ ይሁኑ፣ ማን ነገረኝ፣ እንዴት አወቅሽ ብትለኝ ምን ልላት ነው? ሆ ይቺ ጉደኛ ልጅ መጥፎ ነገር ልታስተምረኝ ነው መሰለኝ ብላ በስሱ ፈገግ አለች። ሚጣ ዝምታዋና ከቁዘማዋ ስትመለስ አባ ግን መጠየቅ ያረጋልቅ ይል ነበር ብላ እምባዋ አይኗ ላይ መታቁር ሲጀምር ፌርሜሎ ላይ ተጥዶ ሲገነፍል የሚጣደፈውን ወተት እንደሚታደግ ማወራ እውነት ነው። ይኔ ልጅ እውነትሽን ነው አለችናት። ከአዲስ አድማስ ጋዜጣ የተወሰደ ፈላስፋዋ ሚጣ።